ነው ሀቢቢ፣ ቤቢ ነገራት ቅድም ያልተኝም ፕሊዝ

ተውነሽ እኮ ከልብሽ ነገርኩሽ ፋሲካ። እኔ ወላሂ እንቅልፍ የመጣ ልተኛ ገብቼ ወይኔ እንጂ እኔ ምን መነቀረኝ ሲጀመር። ማርያም እኔን አትለኝም እንዴ እያልኩ እኮ ነው። ምን ሆንሽ ብዬሽ እማ ምን ሆንሽ ብዬሽ ተጨነቁ እኮ ውዴ ቅድም እንደምሳ ቆላብጠኝ አሁንም አትወጣም ብያው

ኧረ ምን ጉድጓድ ውስጥ ያ ሀያቴ እኮ የአድዋ ወታደር ነበረ። በእሱ ነበረ ግንባር። አዎ፣ ለዚህ ታስታዋቃለህ ያርበኛ ልጅ እንደነበር እኮ። አዎ፣ ለዚህ ነው የወደድኩት። ሀቢብ፣ እንጫወት። አታናደኝ ተጨንቆ

ሀቢብ፣ መልስ እየጠበቁ ነው። የምኑን እኔ ለምን መሲናት ያደረገችው? አንተ ደግሞ አክሴፕት አልካ ወዴ? ሁላችሁም አክሴፕት እኮ አረጋችሁ ነው። እኔ የቀረውኝ ሃኒ፣ ውዴ፣ ወድሻለሽ ፋሲካዬ፣ ድንብላሌ ባለፈው እኮ የመድኃኒት አስለክተው ነው። ይህን ቆንጆ እኔ ለሆነ ነገር ለማመስገን የአንድ ሰው ስልክ ቁጥር ብጠይቅ አሻጥር ተሰርቶብኝ ከርሳን ጊዜ። ቤቢዬ በአሁን ሰዓት በጣም ብዙ ሰዋለ ሰውን የሚያሰት አይ ፊል ዩ ይሄ ጌም ግን ፌር አይደለም። ሀቢብ ለምንድነው ከቤታዮ ጋ የሆነው?

አንተን ምንድን ነው? እንዴት እንዳማረብሽ ሌላ ሰው ጋር ምንም ችግር የለውም። የምር እኮ ፋሲካዬ እኮ ከንፈርሽን እንዴት እንደምወደው እሷ ስትቀማጣው ምበለው ራ አይደል? እንዴ አባቴ፣ ሁለቱም በጣም ቆንጆ ናቸው። ወንድ ልጅ ተፈተነ። ከሁለቱ አንዱ ግን

ወይ መከራ። ማን ሰው በራሱ በራሱ ላይ አይመጣም እንዴ? ይሄ የሆነ መጠጫ ደግሞ የለኝም። አቦኔ፣ አንችን እየተከተልኩ ለአብድ ነው። እኔ ምን አጨናንቅሃለሁ? ወደ እዛ የወደድከውን ተከተል ሀቢቢ። ማንን ነው የምትወደው አንቺ? ከባለፈው ጀምሮ አስፈራታ ከዛ ስልክ ቁጥርን ስትልክልኝ ስላልደወልኩልህ ስለኮራውብህ መቼ ማታወራኝም ብለህ ትአሁን እንድምትለኝ ግን ትንሽ ልኩራ ብዬ ነው እንጂ እንደምጽፍ ታታታታታ አርጎ እዚህ ቁጭ ብላችሁ ዲኤስቲቪ ቤት ይመስል ዝም ብላችሁ አትዩ። ታታ አርጎ

እኔ ጓደኛዬ ጓደኛሽ እንደሆነች አላውቅም ነበር የሰጠችኝን ስበላ የሰጠችኝን ስጠጣ ነገሩ ሌላ እንደሆነ አላውቅም ለካ ጓደኛሽ ነች የሆነች ልጅ ያለ ወትረዋ እንዴት ለእኔ አስባ ምግብ አመጣችላለሁ ለካ ጉዳዩ ሌላ ነው እኔ ቀማምሼ ነው ያኔ ያሁላዩ አይ ኖ፣ ክብሬን አስመልስልኝ ህይወቴን እሰጣለሁ እየተባሉ ነው አንዳንዶቹ። በግዴታ በግዴታ። እኛ ኮ ኮርተን እኮ ነው። አንቺ ልጅ አረብኛ ትሰሚያለሽ እንዴ? አልሰማም። ሹፊ ማፊ ምን ዋጋ አለው? መጀመሪያ ዋርዶች መጀመሪያ የመጀመሪያው ነው የሚቆጠረው። ያን ቀን እኮ ሴጣን አሳስቶኝ ነው። አላህ ዝዝ አደር ዝዝ አድርገው በምግብ አለ ሴጣን ራሱ የመሳሳት አያውቀውም። ቤታዬ በጣም አምሮባታል ከምን ጊዜውም በላይ። እንደኔ እንደኔ እሷን አግብተህ በደስታ አሜሪካ ላይ ኑር።

አንዳንድ ሰው ከአንስቡ አዎ፣ አብረን እንተኛለን። እኔም ተኛለሁ ሆዴ አንድ ላይ ነው በቦቶ የምንተኛው። ብሞት እጅግ ካልተኛው እንደ ታናሽ ወንድሙን የሚያየሽ፣ ምን ችግር የለውም። አብራችሁ ተኝ ሀቢቢዬ። እንደ ታናሽ ወንድሙ ማለቴ አንቺ ጋር ሲተኛ የሚያስበው ለማለት ነው። ትዝ የኔና የወንድሙን ከንፈር ነው ታዲያ የሚያደንቀው ውዴ።